ጤና ይስጥልኝ አድማጮች፣ በቅድሚያ አርዕስተ ዜናው እንሆ። በኦሮሚያ ክልል ምስራቅ ወለጋ ዞን ባለፉት ሁለት ሳምንታት ብቻ 17 ንጹሃን ዜጎች በታጣቂዎች መገደላቸውን እናት ፓርቲ አስታወቀ። ለጥቃቱ ተጎጂዎች የኦሮሞ ነፃነት ሰራዊት ወይም በተለምዶ ኦነግ ሸኔ የሚባለውን ቡድን ተጠያቂ ያደርጋሉ። የሲዳማ ክልል ጠቅላላ ፍርድ ቤት ዛሬ የቀድሞ የሐዋሳ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬን በነፃ አሰናበተ። ዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ በሚመጣው ሳምንት በምስራቅ ኮንጎ ያለውን ጦርነት ለማስቆም ያለመ የሰላም ስምምነት ሊፈራረሙ ነው። ኢራን በእስራኤል ለፈጸመቻቸው የሚሳይል ጥቃቶች የእስራኤል መንግስት የአጸፋ እርምጃ እንደሚወስድ አስታወቀ። ይህ በእንዲህ እንዳለ ዩናይትድ ስቴትስ እስራኤል በኢራን ላይ የጀመረችውን ዘመቻ ትቀላቀል ይሆናል የሚል ስጋት አለ። የሩሲያው ፕሬዚደንት ቭላዲሚር ፑቲን ጀርመን ለዩክሬን ታውረስ የተባለውን ተወንጫፊ ሚሳይል እንዳትሰጥ አስጠነቀቁ። ጀርመን ይህንን የምታደርግ ከሆነ ፑቲን እንዳሉት በጦርነቱ ቀጥተኛ ተሳታፊ ትሆናለች። ዜናው በዝርዝር በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዳ እና ሲቡ ስሬ ወረዳዎች ባለፉት ሁለት ሳምንታት ብቻ 17 ንጹሐን ዜጎች በታጣቂዎች መገደላቸውን እናት ፓርቲ አስታወቀ ፓርቲው መረጃዎቹን ከአካባቢው ተጎጂዎች እና ማህበረሰብ ማሰባሰቡን የተናገሩት የፓርቲው የውጭ ግንኙነት ኃላፊ አቶ ጌትነት ወርቁ ከሁለት ሳምንታት በፊት አምስት ንጹሃን ሰዎች ተገድለው አራቱ ታፍነው የተወሰዱ ሲሆን በዚህ ሳምንት መጀመሪያ ሰኞ ደግሞ ዘጠኝ ሰዎች መገደላቸውን ለዶችቨለ ተናግረዋል። ሰዓት አካባቢ ነው የጀመረው እንግዲህ እስከ ቀኑ ሰባት ሰዓት ስምንት ሰዓት አካባቢ ድረስ ቀጥሏል። ግድያና አፈ ነው፣ ወደ ዘጠኝ ሰዎች ተገድለዋል። ሚሊዮን የሚቆጠር ንብረት ተዘርፏል፣ ከየቤቱና ከየተቋማቱ። ጥቃቶቹ የደረሱት በጉቶ ጊዳ ወረዳ ጃርቶ ቶሌራ ፈይሳ፣ አርጆ ሎኮ፣ ሉጎ እና ወጤ ቀበሌዎች እንዲሁም በሲቡ ስሬ ወረዳ በተለይ ደንገጆ ጉዮ ቀበሌ ጥቃቶቹ መፈጸማቸውን ከአካባቢው ተጎጂዎች መረዳቱንም ፓርቲው አስታውቋል። ጥቃቱን ያደረሰው የኦሮሞ ነፃነት ሰራዊት ወይም በተለምዶ ኦነግ ሸኔ የሚባለው ቡድን እንደሆነ መረጃ ከተጎጂዎች ማግኘቱን የገለጸው እናት ፓርቲ ጥቃት ፈጻሚዎቹ ከባድ የርቀት የጦር መሳሪያዎችን መጠቀማቸውንም ነው ያመለከተው። አቶ ጌትነት ዜጎች ከስጋት ነፃ ሆነው ኑሯቸውን እንዲኖሩ መንግስት በቂ የጸጥታ አካላትን ወደ ስፍራው በመላክ አስፈላጊውን ጥበቃ እንዲያደርግላቸውም ፓርቲያቸው መጠየቁን ለዶችቨለ ተናግሯል። በጉዳዩ ላይ ዶችቨለ ከምስራቅ ወለጋ ጸጥታና አስተዳደር አካላት ማረጋገጫ ለመጠየቅ ያደረገው ጥረት ስልካቸው ባለመነሳቱ አለመሳካቱን ስዩም ጌቱ ከአዲስ አበባ ዘግቧል። የሲዳማ ክልል ጠቅላይ ፍርድ ቤት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋይ ቱኬን በነፃ አሰናበተ። ፍርድ ቤቱ ዛሬ በዋለው ችሎት ውሳኔውን ያሳለፈው ቀደም ሲል የበታች ፍርድ ቤት አሳልፎባቸው የነበረውን የ13 ዓመት ጽኑ ስርዓት ውሳኔ በመሻር ነው። ስልጣን አላግባብ ተገልግሏል፣ ከዘጠና ሰባት ሚሊዮን ብር በላይ የመንግስትና የህዝብ ገንዘብ እንዲባክን አድርጓል በሚል መጋቢት አምስት ቀን ሁለት ሺ አስራ ሰባት ዓመተ ምህረት የሐዋሳ ከተማ ከፍተኛ ፍርድ ቤት በዋለው ችሎት ነበረ በአስራ ሶስት ዓመት ጽኑ ስርዓትና ሀያ አንድ ሺህ ብር እንዲቀጡ ያሳለፈው ውሳኔውን በመቃወም ለክልሉ ጠቅላይ ፍርድ ቤት ይግባኝ ብለው ሲከራከሩ መቆየታቸውን የጠቀሱት ጠበቃቸው መለሰ ፍንጤ ጠቅላይ ፍርድ ቤቱ በሁለቱም መዝግቦች የቀረቡትን የፍርድ ውሳኔዎች ውድቅ በማድረግ በነፃ ማሰናበቱን ለዶችፍለ ገልጸዋል። ከዚህ በፊት በአስራ ሦስት ዓመት እንዲቀጣ ተብሎ ተወስኖ ነበር። እሱን በመሻር ነው። በመጨረሻ በሁለት ክሶች ነው ጠቅላይ ፍርድ ቤት እየተከራከረ የገኘው። በዛሬው ቀን ነፃ ተብለዋል። በሁለት ክስ የሐዋሳ ከተማን ለሶስት ዓመታት በከንቲባነት ያገለገሉት ረዳት ፕሮፌሰር ጸጋይ ቱኬ ክስ የተመሰረተባቸው በጥቅምት ወር ሁለት ሺ አስራ አምስት ነበረ። ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ የሰላም ስምምነት ሊፈራረሙ ነው። እንደ የሁለቱ ሀገሮችና የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መግለጫ ከሆነ ሁለቱ ሀገራት የሚመጣው ሳምንት ሰኔ ሀያ ቀን ሁለት ሺህ አስራ ሰባት ዓመተ ምህረት ዋሽንግተን ላይ የሰላም ስምምነቱን ይፈራረማሉ። ስምምነቱ በምስራቅ ኮንጎ ያለውን ጦርነት ለማስቆም ያለመ ነው። የስምምነቱ ረቂቅ የክልል ማስከበር ድንጋጌ፣ ትጥቅ ማስፈታትና መንግስታዊ ያልሆኑ የታጠቁ ቡድኖችን ሁኔታን እንደሚያካትት አሶሺየትድ ፕሬስ ዘግቧል። ምስራቅ ኮንጎ የሚንቀሳቀሰው ኤም 23 የተባለው አማጺ ቡድንን ሩዋንዳ ትደግፋለች ስትል ኮንጎ በተደጋጋሚ ትከሳለች። ሩዋንዳ ደግሞ ወቀሳውን አስተባብላለች። በካታር የተካሄደውን ውይይት ጨምሮ ሁለቱ ሀገራት ቀደም ሲል የሰላም ድርድሮች ያደረጉ ሲሆን ከስምምነት ላይ ግን አልደረሱም ነበረም። በዲሞክራቲክ ሪፐብሊክ ኮንጎ ግጭት ከሰባት ሚሊዮን በላይ ሰዎች እንደተፈናቀሉ ይነገራል። አድማጮች የምትከታተሉት ከዶች ቬለ የሚተላለፈውን የዓለም ዜና ነው። ኢራን በእስራኤል ለፈጸመቻቸው የሚሳኤል ጥቃቶች የእስራኤል መንግስት የአጸፋ እርምጃ እንደሚወስድ አስታወቀም። የእስራኤል መከላከያ ሚኒስትር እስራኤል ካትስ የዛሬ ዛቻም በኢራን መንፈሳዊ መሪ አያቶላ አሊ ሀሚኒ ላይ ያነጣጠረ ነው። ዛሬ ደቡብ እስራኤል ውስጥ የሚገኝ አንድ ትልቅ ሆስፒታል በኢራን ሚሳኤል መመታቱ ተዘግቧል። ጥቃት ከደረሰበት ሶሮካ የተባለው ይኸው ሆስፒታል ዛሬ ጥቁር ጭስ ወደ ሰማይ ሲወጣ የሚያሳዩ ምስሎችን የእስራኤል መገናኛ ብዙሃን አሳይቷል። አዣንስ ፍራንስ ፕረስ እንደዘግበው በጥቃቱ አርባ ሰዎች ተጎድተዋል፣ በህንፃውም ላይ ከፍተኛ ጉዳት ደርሷል። እንዲሁ ዛሬ ከኢራን በተተኮሱ ሀያ ሚሳይሎች በአንዱ ቴል አቪቭ ውስጥ የሚገኝ አንድ የመኖሪያ ህንፃ መመታቱ ተዘግቧል። ሶስት በብርቱ ሁኔታ የቆሰሉን ጨምሮ በጠቅላላው ሀያ አምስት ሰዎች መጎዳታቸውን የእስራኤል ጤና ሚኒስቴር አስታውቋል። እንደ ታስሚን የተሰኘው የኢራን የዜና ኤጀንሲ ከሆነ ግን የጥቃቱ ኢላማ ያደረገው የወታደራዊ ቦታን እንጂ ሆስፒታልን አልነበረም። እስራኤል እንዲሁ ዛሬ በኢራን የኒውክሌር ተቋም ላይ ጥቃት መሰንዘሯ ተዘግቧል። ይህ በእንዲህ እንዳለ ዩናይትድ ስቴትስ እስራኤል በኢራን ላይ የጀመረችውን ዘመቻ ትቀላቀል ይሆናል የሚል ስጋት አለ። ፕሬዚዳንት ትራምፕ በጦርነት ወቅት ነገሮች ስለሚቀያየሩ የመጨረሻውን ውሳኔ ጊዜው ከመድረሱ አንድ ሰከንድ በፊት እወስዳለሁ ብለዋል። የሀገሪቱ መገናኛ ብዙኃን እንደዘገቡት ትራምፕ ለአማካሪዎቻቸው የጥቃት እቅዶችን በመርህ ደረጃ እንዳጸደቁ ነገር ግን ትንሽ መጠበቅ እንደሚፈልጉ ነግሯቸዋል። በእስራኤል እና በኢራን መካከል በሚደረገው ጦርነት ዩናይትድ ስቴትስ ከወታደራዊ ጣልቃ ገብነት እንድትቆጠብ ሩሲያ አስጠንቅቃለች። በሌላ ዜና ለእስራኤል ሲሰልሉና የሀገሪቱን ስም ለማጥፋት ሲንቀሳቀሱ ነበር ያለቻቸውን ሀያ አራት ሰዎች ዛሬ ኢራን በቁጥጥር ስር መዋሏን የኢራን ፖሊስ አስታውቋል። በእስራኤልና ኢራን መካከል ለአንድ ሳምንት ያህል የዘለቀውን ብርቱ ውጊያ ተከትሎ አንዳንድ ሀገራት ዜጎቻቸውን ከሁለቱ ሀገራት ማስወጣታቸውን ቀጥሏል። ጀርመን በዮርዳኖስ በኩል ከእስራኤል የመለሰቻቸው 171 ዜጎች ትናንት ማምሻውን ጀርመን የገቡ ሲሆን በልዩ የንግድ አይሮፕላን ዜጎችን የመመለስ ተልእኮ ዛሬም እንደሚቀጥል የሀገሪቱ ውጭ ጉዳይ ሚኒስቴር አስታውቋል። የጀርመን ትልቁ አየር መንገድ ሉፍታንሳ ከግንቦት ወር አንስቶ ለደህንነት ሲባል ወደ እስራኤል የሚደረገውን በረራ አቋርጧል። በክልሉ ያለው ሁኔታ ተባብሶ ስለቀጠለም እስከ ነሐሴ መጨረሻ ድረስ ወደ ቴላቪቭ በረራ እንደማይኖር አስታውቋል። የቻይና የውጭ ጉዳይ ሚኒስቴር በበኩሉ ዛሬ ይፋ እንዳደረገው አንድ ሺህ ስድስት መቶ ያህል ዜጎቹን ከእስራኤል መልሷል። የኢንዶኔዥያ መንግስትም እንዲሁ ዜጎቹን ከኢራን እንደሚያስወጣ ዛሬ አስታውቋል። አብዛኞቹ ተማሪዎች የሆኑ ወደ 386 የሚጠጉ ኢንዶኔዥያን በኢራን እንደሚገኙ የገለጸው የአገሪቱ የውጭ ጉዳይ ሚኒስቴር በአሁኑ ሰዓት 194 የሚጠጉ ኢንዶኔዥያውያን በእስራኤል እንደሚገኙ ይፋ አድርጓል። ፖላንድ ዜጎቿ ከእስራኤል በመኪና ወደ ዮርዳኖስ የሚገቡበትን መንገድ ማመቻቸቷን አስታውቃለች። አውስትራሊያ 1500 የሚጠጉ ዜጎቿን ከኢራን ከአንድ ሺህ ሁለት መቶ በላይ ዜጎቿን ደግሞ ከእስራኤል ማስወጣት ጀምራለች። የሩሲያው ፕሬዚደንት ቭላድሚር ፑቲን ጀርመን ለዩክሬን ታውረስ የተባለውን ተወንጫፊ ሚሳይል እንዳትሰጥ አስጠነቀቁ። ጀርመን ይህንን የምታደርግ ከሆነ ፑቲን እንዳሉት በጦርነቱ ቀጥተኛ ተሳታፊ ትሆናለች። ታውረስን ለማስወንጨፍ ዩክሬን የምዕራባውያን የሳተላይት መረጃዎች ያስፈልጓታል ያሉት ፑቲን ከዚህም በተጨማሪ ኢላማ ለማድረግ የጀርመን ወታደሮች እገዛን ትሻለች ብለዋል። ስለሆነም ተወንጫፊዎች ወደ ሩሲያ የሚያነጣጥሩ ከሆነ ጀርመን የጀርመን ወታደሮች የሩሲያን ግዛት እያጠቁ ነው ማለት ነው ብለዋል። ፑቲን አሁን ዝርዝር ውስጥ መግባት አልፈልግም፣ ግን በእርግጠኝነት ይህ በግንኙነታችን ላይ በጣም ከባድ ጉዳት ያስከትላል። ይህንን ስል በእርጋታ ነው። በዚያ ላይ በጦርነት ሂደት ላይ ምንም ተጽዕኖ አያመጣም፣ ምክንያቱም የሩሲያ ጦር ኃይሎች በሁሉም አቅጣጫዎች ስልታዊ ጥቅም አላቸው። ማንም ምንም ቢል ወታደሮቻችን ይብዛም ይነስም በየዕለቱ እየገፉ ይገኛሉ። ፑቲን ለዛሬ ሐሙስ አጥቢያ ለዓለም አቀፍ የዜና አውታሮች በሰጡት መግለጫ አክለው ከጀርመኑ መርሃዊ መንግስት ፍሬድሪሽ መርስ ጋር ለመወያየት ፈቃደኝነታቸውን ገልጸዋል። ታውረስ ሚሳይል እስከ 480 ኪሎ ሜትር የመወንጨፍ አቅም ያለው ሚሳይል ነው። ይህ ዶችቨለ ዲደብልዩ ነው። አድማጮች አርዕስተ ዜናው በድጋሚ እንሆ። በኦሮሚያ ክልል ምስራቅ ወለጋ ዞን ባለፉት ሁለት ሳምንታት ብቻ 17 ንፁሃን ዜጎች በታጣቂዎች መገደላቸውን እናት ፓርቲ አስታወቀም። የሲዳማ ክልል ጠቅላይ ፍርድ ቤት ዛሬ የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋይ ቱኪን በነፃ አሰናበተም። ዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ በሚመጣው ሳምንት በምስራቅ ኮንጎ ያለውን ጦርነት ለማስቆም ያለመ የሰላም ስምምነት ሊፈራረሙ ነው። ኢራን በእስራኤል ለፈጸመቻቸው የሚሳይል ጥቃቶች የእስራኤል መንግስት የአጸፋ እርምጃ እንደሚወስድ አስታወቀ። ይህ በእንዲህ እንዳለ ዩናይትድ ስቴትስ እስራኤል በኢራን ላይ የጀመረችውን ዘመቻ ተቀላቀል ይሆናል የሚል ስጋት አለ። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ጀርመን ለዩክሬን ታውረስ የተባለውን ተወንጫፊ ሚሳይል እንዳትሰጥ አስተነቀቁ። ጀርመን ይህንን የምታደርግ ከሆነ ፑቲን እንዳሉት በጦርነቱ ቀጥተኛ ተሳታፊ ትሆናለች። ዜናው በዚሁ አበቃ። የዓለም ዜናው ልደት አበበ ስላቀረበችን ልናመሰግናለሁ። ወደ ዜና መጽሔታችን እናመራለን። የዜና መጽሔት በኢትዮጵያ ውስጥ በተለይም በኦሮሚያ በስፋት ተቀባይነት አላቸው ተብለው የሚታመኑ የኦሮሞ ነፃነት ግንባር ኦነግ እና የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በሀገራዊ ምክክርም ሆነ በተለያየ ጊዜያት መንግስት በሚያዘጋጃቸው መድረኮች ሲሳተፉ አይስተዋልም። ፓርቲዎቹ የፖለቲካ ድርጅቶች ጋር ተቀራርቦ መስራትና የፖለቲካ ምህዳርን ማስፋት አላማው ያደረገ ነው በተባለለት በሰሙነኛው ጠቅላይ ሚኒስትር ዶክተር አብይ አህመድ ከተቃዋሚ የፖለቲካ ፓርቲዎች ጋር ባደረጉት ውይይትም እንዳልተሳተፈ ይታወቃል። ባለፈው ስድስተኛ ሀገራዊ ምርጫ የተለያዩ ምክንያቶችን አስቀምጠው በምርጫው ተሳትፎ ያላደረጉት ሁለቱ አንጋፋ የፖለቲካ ድርጅቶች ከሀገራዊ መድረኮች ተሳትፎ ያራቃቸው ምን ይሁን? ስዩም ጌቱ የየፓርቲዎቹ የስራ ኃላፊዎችን አነጋግሮ ተከታዩን ዘገባ ልኮልናል። የፓርቲዎቹ የሀገራዊ ንግግሮች መድረኮች ተሳትፎ መቀዛቀዝን በማስመልከት ዱችቬሌ በመጀመሪያው ጥያቄውን ያቀረበላቸው የኦሮሞ ፌዴራላዊ ኮንግረንስ ኦፌኮ ዋና ጸሐፊ አቶ ጥሩነህ ገምታ ናቸው። ይሄንን ጥሪ አድርጎ እንዳልነገሩን እነሱ ናቸው መናገር ያለባቸው፣ እንጂ ይሄ አሁን የተባለው ጥሪ አልተደረገልንም። አጋጣሚውን ብንጠቀም እንዳውም ጥሩ ነበረ። ወደ ጎን የተውነው ነገር አይደለም። ይሄንን አጋጣሚ ተጠቅመን እንኳን ችግራችንን ገልጽ ነበረ። እስካሁን እስከያለንበት ጊዜ ድረስ እንኳን ጽሕፈት ቤታችን ተዘግተውብን፣ አባሎቻችን እየታሰሩ አንዳንዶቹ ደግሞ ደብዛቸው ሁሉ እየጠፋ አቤቱታ እያቀረብን ለኢትዮጵያ ብሔራዊ ምርጫ ቦርድ ተመልሰን ራሳችንን ለማቋቋም ያጎደሉብን ነገር አለ ከገዢ ፓርቲና መንግስት የሚጎሉብን ነገሮች አሉ እንጂ የተሟላ ነገሮችን ግልጽ በሆነ ሁኔታ ለእኛም ለህዝብም ግልጽ ሆኖ በሚካሄድ ነገር ላይ ወይም አሳታፊ ሆነ በሚካሄድ ምግ ላይ እኛ ሽሽ ደንም። በዚህ ላይ ተመሳሳይ ጥያቄ ያቀረብንላቸው የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹ በፊ ናቸው። ከስር መሰረቱ ውይይት ያስፈልጋሉ ምክክር ያስፈልጋሉ። በዛ የኦሮሞ ነጻነት ግንባር አይጣማም። ነገር ግን አሁናዊ ያለው ተለያየ መድረኮች ላይ አትገኝ፣ ተጠርታችሁ ነው የምትቀሩት ወይስ ደግሞ ሳትጠሩ ነው ለምለው? እኛ የህዝቡ እና የድርጅቱን ፍላጎት ነው የምናስቀድመው። ያንን የምናስቀድምበት ደግሞ እንደ አስፈላጊነቱ ለድርጅቱ እና ለህዝቡ አላማ ግምት ውስጥ አስገብተን ነው የምንሄደው። ስለዚህ አሁኑም በተመሳሳይ ከዚህ ቀደም እንደ መድረኮቹ አስፈላጊነት ለድርጅት እና ለህዝብ ጥቅም አስቀድመን ነው የምንታደመው። ተጋብዛችኋል ተጋበዛችሁ ተጋብዘናል። መጋበዝ ሌሎችም ድርጅቶች በሚጋበዙበት መልክ ነው የኛም ድርጅት የሚጋበዙ። ሁለቱ የፖለቲካ ድርጅቶች በ 2013 ዓ ም በተደረገው ስድስተኛው የኢትዮጵያ ብሔራዊ ምርጫ ከተሳትፎ እራሳቸውን በማግለል የሚታወቁም ናቸው። ከዚያ ምርጫ በኃይል ተገፍተን ወጣን የሚሉት ሁለቱ የፖለቲካ ድርጅቶች አመራሮችና አባላቶቻቸው እስራት እንዲሁም የጽህፈት ቤቶቻቸው መዘጋትን በምክንያትነት ያነሳሉ። በሚቀጥለው ዓመት ለመካሄድ እቅድ በተያዘለት በቀጣዩ ሰባተኛ ብሔራዊ ምርጫ ስለመሳተፍ አለመሳተፋቸው ያላቸውም የተጠየቁት ፖለቲከኞቹ ፍላጎታቸው በምርጫው መሳተፍ ቢሆንም አሁን ላይ ያሉ ተግዳሮቶች ግን መፈታት ይኖርባቸዋል በሚል አስተያየታቸውን ሰጥተዋል። አሁንም ያ ፓርቲያችን ላይ ያለው ውጥረት የተቃለለ ነገር የለም። ነገር ግን ፍላጎት አለን ከህጉ አንጻርም ልንሳተፍ እንገደዳለን። ነገር ግን ዛሬም ቢሆን የምናየው ነገር ግልጸኝነት የጎደለው ነገር፣ አሁንም አስቻይ ሁኔታዎች አለመኖራቸውን ያሳያል። ጦርነቶች አሉ ለእኛም አስቸጋሪ የሆነ ማለት ነው። እና እነዚህ ጦርነቶች ቆሞ ህዝባችን ነጻ ሆኖ ድምፅ እንዲሰጠን እንፈልጋለን። እና በዚህ ለመሳተፍ እንፈልጋለን። ምዚህ ጊዜ አድርጋችኋል ምለው ደግሞ ዲቴልስ ዘርስ ግልጽ እናደርጋለን። እኛ በተቻለን መጠን በህዝባችን ድምፅ ህዝባችንን ለመምራት ዝግጁ ነን። ሁኔታዎች እየቀረብ እያየን ምን አወራ ሊሆኑ ይችላሉ። አሁን ባለንበት ሁኔታ ግን ስጋሪ ተግዳሮቶች አሉ። እነዚሁም ደግሞ ትናንሽ ጭላንጭሎች አሉ በኛም ዘንድ ያገኘ ነው። የቢሮችን መከፈትም እና ሌሎችም የፖለቲካ ምህዳሮቹ ከተከፈቱ የምንሳተፍ ነው የሚሆነው ከሰሞኑ በኢትዮጵያ ብሔራዊ ምርጫ ቦርድ የተመዘገቡ ከተባሉ ፓርቲዎች ጋር ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ ዓላማውም ፓርቲዎቹን ህጋዊ ተፎካካሪዎች አድርገው በማስተናገድ ዲሞክራሲያዊ አካባቢን መፍጠር እንደሆነ ጠቅ ለዶቼ ቬሌ ዘገባ ስዩም ጌቱ ነኝ፣ ከአዲስ አበባ። ከትግራይ ክልል ባለፉት ሁለት ዓመታት ብቻ